በጌዲኦ ዞን ዲላ ከተማ ነዋሪ የሆኑት አቶ ከበደ ዲዳና የኑሮ ውድነትን ተከትሎ ቤተሰባቸውን ለማኖር ሲቸገሩ እንደነበረ ነግረውናል። ከአሽከርካሪነት ስራ ጎን ለጎን በትርፍ ጊዜያቸው ወደ አርሶ አደርነት በመቀየር ኑሯቸውን ሁኔታ መቀየር ችለዋል። አቶ ከበደ በዲላ ዩኒቨርሲቲ በአሽከርካሪነት የሚሰሩ ሲሆን የኑሮ ውድነትን ለመቋቋም ባላቸው ሶስት ሄክታር መሬት ላይ የተለያዩ የግብርና ምርቶችን በትርፍ ጊዜያቸው እያመረቱ ይገኛሉ። እኔ የግብርና ተጨማሪ ስራዬ ነው እና ከዚህ በፊት የምሰራ አሁንም እየሰራ ያለሁት ድራይቨር ነኝ። ያው በድራይቨር ህይወት ቤተሰብ ማስተዳደር በጣም ከባድ ስለሆነ ያው በእርሻውም ተጨማሪ ድጎማ እንዲሆን ብዬ ያው እርሻው ላይም ይታገላለሁ። እኔ አሁን እንደሌላው ጤፍ ገዝቼ አልበላም። ከማሳ ነው። አምና አሁን ለምሳሌ ይህም በቆሎ ከመዝራቴ በፊት ወደ ሀያ ኩንታል ጤፍ አግኝቻለሁ። ከዛ ተጨማሪ ደግሞ አሁን ዘንድሮ ያው ጤፉ ከተነሳ በኋላ ወደ ሶስት ሄክታር በቆሎ አሁን እያመረጥክ ነው የምገኘው። ከዚህ በተጨማሪም ከሚያረቧቸው እንስሳቶች ወተት በማምረት ለአካባቢው ገበያ በማቅረብ ተጨማሪ ገቢ ያገኙ ነው። ይህን ሁሉ የሚያደርጉት ከዋናው የአሽከርካሪነት ስራቸው ባገኙት ትርፍ ጊዜ ነው። ያው ቀለብ ከውጪ አላውቅም ወተት ከውጭ አላውቅም። ከዚህ የሚገኘውን ለከብቶች መኖ ከዚሁ ነው የማገኘው። እንደገና ደግሞ ያው ከዚሁ ደግሞ በቆሎም እጠቀማለሁ፣ ጤፉንም እጠቀማለሁ፣ ቦሎቄም በስሩ ተክዬ እጠቀማለሁ። ጎመንም ዱባም በስራቸው እየተከልኩ እጠቀማለሁ። ከሌላው ከውጭ እንደሚገዛ ገዝቼ አልጠቀም። ከኔም አልፎ ተርፎ ለአካባቢው ህብረተሰብ ተርፋለሁ። ምክንያቱም ይህን ሁሉ በቆሎ ብቻዬን አልመገበውም። ያው ተረፈውን ለአካባቢው ህብረተሰብ ወይም ለነጋዴው አስረክብና ነጋዴው ደግሞ ለአካባቢ ህብረተሰብ ያከፋፍላል ማለት ነው። ከብቶች ከአስራ አምስት በላይ ናቸው እና አሁን ቤት ለአካባቢ ሰዎች ከኔ ቤት አልፎ ተርፎ ህጻናት ላላቸው ሰዎች በሌትር ወይ በቡትሌ እያከራየው ይጠቀማለ። የአቶ ከበደ ዲዳና ራስን በመለወጥና በትጋት በመስራት እንዲሁም ጊዜም በአግባቡ በመጠቀም ስኬትን ማስመዝገብ እንደሚቻል ጥሩ ማሳያ ሊሆን የሚችል ነው። እኔ ብዙዎችን እንደውም በእርሻን የመሰለ ነገር የለም። እርሻ ማለት እናት ማለት ናት። ያው አንድ አመት ቢያስደነገጥ፣ አንድ አመት ደግሞ ያካክሳል እያልኩ ተስፋ የሚቆርጡትን ገበሬዎች የማበረታታት ስራ ነው የሚሰራው። እኔ አምና አሁን ከስር ያለው ወደ መቶ አሸብር በጤፉ ደግሞ ትንሽ የተሻለ ውጤት አግኝቻለሁ። በዛም ተነስተው አምና ከስር ያለው ብዬ አሁንም ተስፋ አልቆረጥኩም እየሰራበትና እየታገልኩበት ነው የሚገኘው። ይህ አይነቱ የስራ ለውጥ ለአቶ ከበደና ለቤተሰባቸው ለቤት የተሻለ ኑሮን አስገኝቶላቸዋል። አሁን ላይ ጥሩ ገቢ እያገኙ ሲሆን ከቤተሰባቸው ጋር ምቹ ኑሮ እየመሩ መሆኑን ተናግረዋል። ለኢቲቪ ተስፋዬ ለሜሳ ጌዲዮ ዞን ዲላ።